መሽ ልገይለ እኔ የማስከፍቻለሁ ብ ዚወቅ ጥሬ ነበር። አንተ ግን ምንም አልመሰለም። አን ለምንቆምትከዩ ለምን አታይውም? ልጁ ዱን እስካሁን አለሽ እ ከዚህ ጉልበትሽን ሰብሬልሽ ተራማጅ የነበርሽው ነው። ለእኔ ስትል ነው። አፍሽን ዝጊ። ሲጀመር ኤላን እኔም አንቺ በደንብ አድርገን እናውቀዋለን። ኤላን አንቺ ምን ያንቺ እናት ምን ቢታመሙ ነው እስካሁን ወደ ቤት ያልገቡት ሆስፒታል ውስጥ የተኙት? ይኸውልሽ፣ እኔ ለመሰከስ እኔ ለመዋሸ ስትሞክሪ ሳይሽ ድኒ ጃንካ ቁልቋል ምናምን ነገር ብሰማ ማለት ነው። ጉልበትሽን ሰብርልሽ ተራማጅ የነበርሽውን ተሳቢ እንስሳ ነው ማለሽ? አዎ። ዳይመንድ ሰላም ነው የፍቅርነት። አንተ ደግሞ ዝ ምን እያደረክ ነው? ማሚ ዳይመንድ እኳ አብሮን ይሄዳል እሱ ደግሞ እዛ ምን ይሰራል? ደግሞ አንችን ማን ነው ያጀ ያደረገሽ? አሁን ገና መስፈር አለፈ በል ብለሽ ምን አው ንግቢ ብሶብሽ ቁጭ በቃ አረ ምን እሺ ነው አረጋጊው እንዴ በግራ ውስጥ ምን

የፍቅረኛውን እናት ለመጠየቅ ሽማግሌ ከመላኩ በፊት በክብር መጠየቅ አለብኝ በማለት የወሰነው ዴቭ ዛሬ ወደ ገጠር ለመሄድ ተነስቷል። ታዲያ አለ ለፍቅርም እናት ሽማግሌ ከመላኬ በፊት ያደይን እናት መጠየቅ አለብኝ ብሎ ያማክራታል። ፍቅር እናትም በደስታ የዴቭን የነገራትን ተቀበለችው። ምክንያቱም በመሄድና መጀመሪያ ላይ ሽማግሌ ከመላኩ በፊት በአክብሮት እናቷን መጠየቅ አለብኝ። እናቷን አስቀድሞ ለመጠየቅ የወሰነው ዴብ ታዲያ ወይዘሮ አለምም ደግሞ ይህን ነገር ይሄ ሀሳብ በጣም ደስ ይላል በማለት ታዲያ ማንስ ነው አብሮህ የሚሄደው በማለት ጠይቀዋለ። ታዲያ ገጠር መሄድ ካሰብክ አብሮ የሚሄድ ሰው መከተል አለበት፣ ያደይ አባት በጣም ሀይለኛ ነው በማለት ለዴቭ ትነግረዋለች። ታዲያ ዴቭም ደመቀ ይከተለኛል፣ አብረን ነው የምንሄደው። ስለ ሀገሩ ሆነ ስለ ገጠር አኗኗሩ እሱ ያውቃል፣ ሁሉ ከእሱ ጋር ነው የሚሄደው በማለት ሁሉንም ነገር ጠንቅቆ ያውቃል ልደመቀ በማለትም ነገር ታለም ብዙም ታዲያ ወይዘሮ ታለምንም አንቺ አትጨነቂ አሁንም ሰው ስላለ ብዙም እንዳትጨነቂ በማለት ይነግራታል። ታዲያ ወይዘሮ ታለምም አደይ ከልጆቼ ነጥዬ የማላያት ናት። ይህን ሀሳብ ደግሞ ስታመጣ እኔም ከጎንህ አብሬት ነኝ አብሬ ሄጄ ይህን ነገር ለአደይ እናት ማማከር ፈልጋለሁ በማለትም ብላም ለዴፍ ስትነግረው ታለም ገጠር ድረስ ችለሽ ትሄጃለሽ ወይ? አንቺ መሄድ የለብሽም፣ አይሆንም በማለት ነገራት። ታዲያ ታለምም እኔ ካንተ እንዴት አንሳለሁ? ፍቅርም ታዲያ ወደ ገጠር እኔም አብሬ ሄዳለሁኝ ያደይን እናት የምነግራቸው ነገር አለኝ በማለት ግን ደግሞ ወይዘሮ ታለምም ታዲያ እኔና ደፍ መሄድ ካለብኝ እኔና ደፍነን ነን የምንሄደው፣ አንቺንማ ወደ ገጠር መሄድ የለብሽም አንቺ መሄድ የለብሽም፣ ምልሰሪ ነው የምትሄጁ። መሄድ ካለብኝም እኔ ነኝ የምሄደው በማለት ደብም፣ ታዲያ አንቺ ከሽማ በደስታ ደስ ይለኛል፣ ከጎን የመሆንሽ ያስፈልገኛል፣ በማለት ደደስ ነጻነትን መናገር እችላለሁኝ ሳልፈራ፣ በማለት ለወይዘሮ አለም የሚነግራት የፍቅርም እናት እንግዲህ ደስ ብሏት ወደ ገጠር ወደ እናዴ ተደፍጋና ከደመቀጋ ጉዞዋን ቀጥላለች። ሰላም ጤና ይስጥልኝ። ክብሯንና ክብሯን ቻናል የቤተሰብ ወይ ሰላማችሁ ይብዛ። በየአለም ዳርቻ ያላችሁ ወገኖች በመላ ይህን ቻናል ላይክ፣ ቪዲዮዬን ላይክ፣ ሸር እንዲሁም ሰብስክራይብ በማድረግ አበረታቱኝ እያልኩኝ ንኮልኛ ወደ ገጠር ለመሄድ ተነስታለ። ታዲያ ወደ ገጠር ምሄዳ ለአዴ እናት ምነግራችኋለ ይዛችሁኝ ሂዱ እያለች ተወይዘሮ ታለም እንድትፈቅድላት ጠይቃት ነበረ። ዴቭና አደይም ተሰነባብተዋል። እንግዲህ አደራውንም ለሊሊ ሰጥቷታል። ዴቭ ወደ ገጠር ለመሄድ ሩታ ሆነች። ደመቀ አንድ ላይ ተሰባስበው እየተሰነባበቱ ታዲያ በቶሎ መሄድ አለባችሁ መኪና እንዳያመልጣችሁ እያለ አሹም እየተናገረ ነበር። ታዲያ አደይም ራስ ግን ጠብቅ አደራ በማለት ታስጠነቅቀዋለች። ኬንጎ ከቅምጥል ጋራ በጣም ኃይል ኃይለኛው ጸብ ውስጥ ገብተዋል። ታዲያ ኩንጎም ቢሆን የሚሰሩት ስራ ከደመቀ ጋራ የስርቆት ስራ ስለሆነ ሁልጊዜም በመሯሯጥ ላይ ነው ያሉት። ታዲያ ቅምጥልም በዚህም በጣም ተናዳ፣ ይህን ስራ መተው አለባችሁ እያለች ስትናገር ነበረ። ታዲያ መንገድ ላይም አደይን አግኝቷት እጇን ይጨብጣል ሲያወራት ስታይ፣ ምን እያደረግክ ነው በማለት ታዲያ ከቤት ይውጣልኝ በቃ የተጫወተ ክቤ ነው ማለት ነው በማለት ቅምጥል በንዴት ትናገረዋለች። እሱም ታዲያ የአንቺ ስሜት ብቻ ነው ወይ የምትጠብቂው ስሜትሽን። በመሀላቸውም ጭቅጭቅ ይፈጠራል። ሳያስበውም እንግዲህ ገፍትሮ ጥሏታል። ግን ደግሞ እሷም እራሷን አንስታ ወድቃለች። ታዲያ ወንድሟን ባቡሬ ከኪንጎ ጋራ በጣም በትልቅ ጸብ ውስጥ ነው የሚገኙት ባቡሬም እንግዲህ ቅምጥል ቀመጠል እንድትጎዳበት አይፈልግም። ቅምጥል እህቴ ብቻ ሳትሆን የኔ የአይኔ ማረፊያ ስጦታ አይነት ምንም እንድትከፋ አልፈልግም ብሎ ከዚህ ቀደምም ማስጠንቀቂያ ሰጥቶት ነበረ። ቅምጥልንም ሽንጎን በጣም ተወደዋለች፣ ታፈቅረዋለች። ግን ደሞ አሁን ላይ ጉዳት ደርሶባታል። ታዲያ ሁለቱ ከባድ ችግር ውስጥ እንደሚገቡ ምንም ጥርጥር የለም። ደግሞ በአንድ በኩል ባቡሬን ይቅርታ ልትጠይቅ ስትሄድ ሌዶ ቀበጧን እላው ላይ ተለጥፋ ታያለች። ከዛም እዛው ተናንቀው እንግዲህ በጥፌ መታታለች። እሱም ቢሆን እሷ የመታችሽን እኔ ደግሞ ሻለው ሂጅት አጠገቤ ጥፌ እያላት ነበር። ታዲያ ባቡሬም ግን ሊሊን አኩርፏታል። ደሞም ከቤት ስላስወጣችኝ አሁን ላይ ይሄ ቅጣት ይሆናታል በማለት ለአደይም ነግሯታል አደይም ታዲያ ተረዳት። እሷ ብዙ ነገር ነው ያሳለፈችው፣ ለዛም ነው ቶሎ የሚከፋት በማለት ብትነግረው ለጊዜው ቅጣት መቀጣት አለባት፣ ከቤቷም ውጣ ብላ ስላስወጣችኝ ወይም ተቀይሚያታለው በማለት ይነግራታል። ያ እሷም ለካ አስቀይሚዋለው በማለት እየተጸጸተች ነበረ። ፍቅር ተንኮለኛዋ ደግሞ ወደ ገጠር ለመሄድ እናቷን ፈቃድ እየጠየቀች ነበር እና ዴቨንም ቢሆን ይዘ ሄድ በማለት ጠይቀዋለች። ታዲያ የፍቅር እናትም አንቺ መሄድ የለብሽም አርፈሽ ትምህርትሽን ተማሪ በማለት ትነግራታለች። ዴቨን ቢሆን አንቺ መሄድ የለብሽም አንቺ ሲሁ ነው ሁኜ በማለት በቁጣ ተናግሯታል። ታዲያ ሲሄድም በጣም ትናፍቀኛለህ በማለት እቅፍ አድርጋ ሸኝተዋለች። ታዲያ ይሄን ሁሉ ፕሮሰስ ምን አስፈልገዋል? ባትሄዱስ በማለት ነገሮችን ለማራዘም የመስል ፍቅር ተንኮለኛዋ ተናግራለች። ታዲያም ዴቭም መሄድ አለብኝ እኔ በክብር ነው ማግባት የሚፈልገው አደይን ሲልም ሲናገር ምን ክብር አላትና ነው በማለት ተንኮለኛ ፍቅርም ትናገራለች። ታዲያ ዴቭም አርፈች ተቀመጪ ከእሷ ጋር እልፍ መጋባት እንደዚህ ብለሽም እንዳትናገሪያት ሁለተኛ እያለም ማስጠንቀቂያ ይሰጣታል። እሱም ታዲያ ተመስገን አብረን የምንሆንበት ጊዜም ቅርብ ነው በማለት ታዲያ ሮማንንም ቢሆን ወደ ገጠር አንቺም ትሄጃለሽ ወይ ብላ ጥያቄ አንስታ ነበረ ፍቅር። ነገር ግን ሮማን እሷ መሄድ እንደሌለባት ትነግራለች። ከጫንግ ያለውም ችግር ስላለባት ሮሜ ታዲያ ብሄድ ደስ ይለኝ ነበረ፣ ነገር ግን መሄድ አልችልም በአሁኑ ሰዓት በማለት መልስ መሄከት ብትች እፈቅድልሽ ነበረ፣ ደስ ይለኛል በማለት ወይዘሮ ታለምን ትነግራታለች። ግን ደግሞ ችግር ካለብሽ አትሄጂ በማለትም ትናገራል። ይህም እንግዲህ ወደ ገጠር ሲሄድ በጣም ደስ ብሎታል። ነገር ግን ገጠር የሚጠብቀው ነገር ብዙ ነገሮች አሉ። የአደይ አባት ኃይለኛ እንደተባሉ እንደገና ደግሞ ለአደይ የመጣላት የጌታ ልጅ እና የባል ሀብታም ስለሆነ ችግር የገጥመው ይሆን? ታዲያ እሱ ግን ነገሮችን ባይስተካከሉ ደግሞ ቀስብ አስተካክላቸዋለሁ በማለት ያስተካክለዋለሁ በማለት ለአደይም ነግሯታል። ሌሊም ታዲያ ለአደይ ያላት ደስታ በጣም ጨምሯል። ምክንያቱም አደይ እና ዴፍ አንድ ላይ እንዲሆኑ እሷ ብቻ ነበረች ደስ ብሏትና፣ ምኞቷንም በቀና ልቦና የምትገልጽላቸው። አሁን ላይ ደግሞ ዴቭ ወደ ገጠር ሄዶ የአደይን እናት ሊጠይቅ ስለሚሄድ በጣም ደስ ብሎላታል። ተሳክቶላት ቢመጣ በጣም ደስ ይለኛል በማለት ትገልጻለች። ታዲያ አሁን ላይ ታዲያ የባቡሬና የሊዱ ቀበጧ ነገር ግን ያሰጋል። ግን ደግሞ ሊዱ ቀበጧ ባቡሬ እንደተከ እየተከተለች መውጫና መግቢያ ሰጥተዋለች። ታዲያ ሊሊም በዚህ ላይ እየቀናች ነው ያለች። ታዲያ አብረን ፈታ ዘና እንበልም ስትል ጠይቀው ነበረ። ፈታ ዘና ለእናንተ ነው፣ ግን ለእኛ ደግሞ ለባለ ትዳሮች የማይሆን ነገር ነው በማለት አሁንም ቢሆን ቀልድን አልተውኩም እያለች ሊዲል። ታዲያ ሊዱ አንተማ ትዳር የለህም ውሸት ግን ነው ዳይመንድ ነግሮኛል። ስለዚህ አንተ የዋሸኸኝ ነው በማለት ን ስላልፈለግኝ እና መቅረብ ስላልፈለግ ነው በማለት ነግረዋል። ታዲያ ልትለቀውም ልትተውም አልቻለች። በሄደበት እየተከተለች እየተለጠፈች ነው ያለችው። ታዲያ በርቀትም አዴ ተመልከታቸዋለች። ከእሷ ጋስ ምን ያለህን ነገር ምንድን ነው በማለትም ጠይቀው ነበረ። አዲ እሱ ምንም ነገር እንደሌለው እና እሷ ግን እንደምትከተለው ሲነግራት አዴይም ታዲያ ባቡሬም ሊዱ እኮ ዝም ብላ ተቀብጣለች እንጂ የጥሩ ልጅ ናት። ለምንድን ነው የዚህን ያክል የምትፈሯት እና የምታርቋት በማለት ነግሯት፣ ዚህም ታዲያ ልታናግረው ሙከራ አድርጋ ነበረ። ወደ እናቴ ሊሄድ ነው በማለት ትሏት ይሄዳል። እሱ ግን ለእሱ ያላትን ቦታ ሊሊን ለመገመትና ለማወቅ ያክል አዴይም ታዲያ ያለሽን ነገር ጠበቅ አድርጌ ከእሱ ጋራ ያለውን ነገር ተነጋግራችሁ ፍቱ በማለት ነግራት ነበረ ሊሊ ታዲያ ከወንድምነት የዘለለ ምንም አይነት ነገር የለኝም፣ እኔ እንደ ወንድሜ ነው የማየው በማለትም ተናግራ ነበር። አሁን ላይ ግን ብቻዋን ስትሆን በጣም የከበዳትና እያዘነችም ታዲያ፣ ልጅ ቀበጧም እሷ ትጓተተው እንጂ ባቡሬ ዞር ብሎም አላያትም። አልፈልግሽም ብሎም ማስጠንቀቂያ ሰጥቷታል። እንዳትቀርብኝም በማለት ነግሯታል። እሷ ግን ተስፋ ለመቁረጥ ከኋላና ከፊቱ በሄደበት እየተከተለችው ነው ያለው። እሱ ቦታም አልሰጣትም አሁንም ቢሆን በአሁኑ ሰዓት ታዲያ ቅምጥል ራሷን ስታ ወድቃለች። ታዲያ ባቡሬ ኪንጎ ላይ ያለውን ነገር ጥላ ቅምጥል ምንም እንደማትሆን ድንገት ግን ራሷን ስታ መውደቋ እንጂ ሌላ ነገር እንደማይደረ ታዲያ ኪንጎ ሆን ብሎ ሳይሆን አደይንም ቢሆን ሰላምታ ሲሰጣት ነው። ሆን ብሎ ያደረገው ነገር የለም። ቅምጥል ነገሩ ስለምትቀናም በፊትም አሁን ላይ ቀልድብኛለህ በእኔ ላይ የምትጫወት ክቢ ነው በማለት ከአይኔ በላይ እንዴት ነው በአይኔ ያየሁት ነገር ነው ስትጋተታት በማለት ነበር የተናገረችው። በዛም እንግዲህ ደፍም ወደ ገጠር መሄዱን ቀጥሏል። ታዲያ ደመቅም ሆነ ሩታ አንድ ላይ ተሰባስበው ጉዟቸውን ቀጥለዋል። ታዲያ አሹም ማንም ሰው እንዳይነካት ቀናም ብሎስ የሚያት ሰው ተጠንቀቀ፣ በማለት ለደመቀ የነገረው ነበረ። ደመቀም ቢሆን ሻኪራ ማንም ሰው አይነካትም ከኒጋናት፣ በማለት ነግሮታል። ግን ደግሞ ተሳክቶላቸው ይመጡ ይሆን? ግንም አዴ የእናቴን ፍቃድ ብቻ ነው የምፈልገው፣ አባቴም ባይፈቅድልኝ እናቴ ከፈቀደች ችግር የለውም፣ በማለት ስለነገረቻቸው እንግዲህ የፍቅርም እናት በሰላም ሄዳችሁ በሰላም ተመለሱ ብላ መርቃችኋለች። አሹም ሆነ ሊሊ፣ ሁሉም አደይ ተሰባስበው ተመራርቀውት ሻኝችኋችኋል። ግን ደግሞ የአደይ አባት በጣም ያስፈራል። ምክንያቱም የጌታን ልጅ ነው መግባት ያለባት ብለው እስካሁን ድረስ ሲጠብቋት ነበሩ። ደብም ቢሆን ግን የሀብታም ልጅ ነው። ግን ደግሞ እዛ ያለው ችግር እንዴት ተወጥቶት ይመጣል የሚለው አሳሳቢ ነው። እንግዲህ የተሳክቶለት ደብ ካባቷን ሆነ ከእናቷ ፈቃድ አግኝቶ አደይን ድል እንዲያገባት ምኞታችን ነው። ፍቅርም እንግዲህ ወደ ገጠር ብትሄን ለማቃጠርና አደይንና ደፍን ለማለያየት ይሆንላት ቀናት ነበረ። ግን ነገር መሄዳች ተስፋ ቆርጣ አርፋ ብትቀመጥ ታዲያ ደብም እንደህቱ ሆና ሰውንሽልኝ ይሻልሻል በማለት ነግሯታል። እንግዲህ የዛሬው ቪዲዮ እዚህ ላይ ያውቅቷል። ቀጣይ ምን ይፈጠር ይሆን አብረን እናየዋለን። የዴቭና የአዴ ጉዳይ ተሳክቶላቸው ይጋቡ ይሆን ወይስ ምን ያጋጥማቸው ይሆን? ከጠር ከሄዱ በኋላ ሩታም እንግዲህ ጉዞዋን ወደዛ አድርጋለች። አብራቸው እነሱስ ምን ያጋጥማቸዋል? ቅምጥልስ ፌንት ሆና ወድቃለች። እንግዲህ አደጋው ሀይለኛ ይሁን ወይስ ክድን ይሆን አብረን እናየዋለን። ቀጣዩ